ፈሪሃን ማንገደላት የተወደዳችሁ እና የተከበራችሁ የቻናላችን ተከታታዮች ተወዳጁ ድራማ ፈሪሃ ድራማ ሳይቋጭ በንጥልጥል ላይ እንዳለ በተለይም ደግሞ ፈሪሃን ማንገደላት የሚለውን ምላሽ ሳናገ እንደ ቀረን ሁላችንም እናውቃለን። በዛሬው ቪዲዮ ላይ የፈሪሃ ትክክለኛ ገዳይ ማን ነው የሚለውን ይዘን መተናል። ከዚህ በተጨማሪ ፈሪሃ ድራማ ፈሪሃ ከሞተች በኋላ ምን ተፈጠረ የሚለውን በአጭሩ ለማስቃኘት ሞክራሉ። አብራችሁን ቆዩ። ሁላችንም እንደምናውቀው ፈሪሃ እንዲሁም ደግሞ ኤሚር የሁለቱ ፍቅር እጅግ አጓጊና አስገራም እንዲሁም ደግሞ የማይጠበቁና የሚያስደስቱም የሚያሳዝኑም ታሪኮች ያሉበት ድራማ መሆኑን ሁላችንም እናውቃለን። ፈሪሃ ከድሃ ቤተሰቦች የተወለደች እየተገኘች ሲሆን፣ እንዲሁም ደግሞ ኤሚር የናጠጡ ሀብታሞች ቤተሰብ ያለው ሰው ነው። ይሁንና ግን ፈሪሃ እና ኤሚር በፍቅር አንድ ላይ ተጣምረዋል። ፈሪሃ ኤሚርን የቀረበችው ከድሃ ቤተሰብ መገኘቷን እንዲሁም ደግሞ ድሃ መሆኗን በግልጽ ተናግራት ሳይሆን እሱን ደብቃ ነበረ። የተገናኙትም በፍቅር የተጣመሩትም ዩኒቨርሲቲ ላይ ነው። የፈሪሃና የኤሚር የፍቅር ሁኔታ በተቃና መልኩ ግን በፍጹም አልሄደም ነበር። በሁለቱም በኩል ያሉ ቤተሰቦች እንዲሁም ደግሞ እሷን የሚወዳት ሀሊል በብዙ መልኩ ፍቅራቸውን ሲፈትኑ ቆይተዋል። በመጨረሻም ሀሊል የኤሚርና እንዲሁም ደግሞ የፈሪሃን ክፍተት ተጠቅሞ በቤተሰብ ተፅዕኖ ምክንያት ፈሪሃ ሀሊልን እጩኛ አድርጋ ተቀብላ ነበር። ይሁንና ግን በይፋ ሰርጋቸው በፍጹም አልተቀናወንም። በመጨረሻም ከኤሚር ጋር ፈሪያ ከታረቀች በኋላ በሀሊል መካከል የተጀመረውን ግንኙነት አቋርጣ ኤሚር ጋር አንድ ላይ ትሆናለች። በዚህም ምክንያት ሀሊል በጣም ይበሳጫል። ከአንድም ሁለት ሶስት ጊዜ ፈሪያን አደጋ ላይ በሚጥል መልኩ ሀሊል እየጠለፈ እንዲሁም ደግሞ እያስፈራራት ነበር። በመጨረሻው ክፍል ላይ ፈሪያ ድራማ ላይ የምንመለከተው ኤሚርና እንዲሁም ደግሞ ፈሪያ ተሳክቶላቸው በመጨረሻ ጋብቻቸውን በደስታ እያከናወኑ ነበር። ሁሉም ቤተሰብ በሚባል ደረጃ ፈሪሃና ኢሚርን የሚወድ ሁሉ በደስታ ተውጦ ነበር። ነገር ግን ይሄ ደስታ ለረጅም ሰዓት አልቆይም። በዛው በዝግጅቱ ላይ የሰርጋቸው ቀን ላይ ሀሊል መሳሪያ ይዞ መታየት ይጀምራል። ኤሚርና ፈሪሃ አይን ለአይን እየተያዩ በስስት ይችን የምታስደንቅ ቀንና ልዩ የሆነች ቀን እያሳለፉ ነው እርስ በርሳቸው እየተያዩ ባለበት በመጨረሻም ሀሊል የያዘው መሳሪያ አቀባብሎ ፈሪሃ ላይ ይተኩስባታል። ሁሉም ሰው በተሰበሰበበት ይደናገጣል። ፈሪሃ ከተመታች በኋላ የፈሪሃና ዛራ እሷን ለማዳን ብላ እናቷም ተመታ ትቆስላለች። በሌላ በኩል ፈሪሃ አይኖቹን እየተመለከተች በኤሚር እቅፍ ውስጥ እንዳለች ትሞታለች። እሷን እየተመለከተ ኤሚርም የሚዝ የሚጨብጠውን ያጣል። ትዕይንቱ በዚህ መልኩ በሚያሳዝን ሁኔታ ያልቃል። ፈሪሃ ከሞተች በኋላ ኤሚር እጅግ ጥልቅ የሆነ ሀዘን ውስጥ ይገባል። ይሁንና ፈሪያ ድራማ በዚህ መልኩ እንዲጠናቀቅ ምክንያት የሆነው እራሷ ፈሪያ ሌላ ፊልም ለመስራት ስላሰበች እንዲሁም ደግሞ ኮንትራቱ ለፈሪያ ድራማ የተፈራረመችው ስለተጠናቀቀ ነበረ። በመጨረሻም ፕሮዲሰሮቹ ደራሾቹና፣ እንዲሁም ደግሞ ዳይሬክተሮቹ እሷ ወደ ሌላ ፊልም ፕሮጀክት መሄድ ስለፈለገች ባልታሰበ መልኩ የእሷን ታሪክ እዚህ ጋር ለመቋጨት ነበር ያሰቡት። እሷን ወደ ውጭ ሀገር ወይም ደግሞ ከኤምር ጋር እንድትለያይ ማድረግ ድራማው እንዲቀጥል ለማድረግ ያለውስኑት በዚህ ምክንያት ነበረ። ደራሾቹ ወሰኑት ፈሪሃን በመግደል ሌላ ታሪክ በመጻፍ ፊልሙ እንዲቀጥል ነበረ። በዚህም የተነሳ ፈሪያ ከሞተች በኋላ አስራ ሶስት ክፍል የፈሪያ ድራማ ቀጥሎ ነበረ። ይሁንና ግን ፈሪያ ከሞተች በኋላ ድራማው በተመልካቾች ዘንድ እጅግ ከፍተኛ የሆነ ትችት ስለቀረበበት እንዲሁም ደግሞ በፍጹም ደስ የማይልና የማይስብ ድራማ ነው እያሉ ነቀፌታ ስለበዛበት ከ13 ክፍል በኋላ መሻገር አልቻለም። ይባስ ብሎ ፈሪያ ድራማ በጥሩ የአጨራረስ ሁኔታ ማለቅ ነበረበት እያሉ ብዙ ተመልካቾች ትችትን አሳርፈውበታል። በዚህም የተነሳ ፈሪያ ድራማ በ13ቱ ክፍሎች ውስጥ የኢሚርን እንግልት እንዲሁም ደግሞ ኤሚርን ሐዘን በጎላ መልኩ በማሳየት ምን ያክል የሚወዱትን ማጣት ከባድ እንደሆነ ለማሳየት ሞክረዋል። በሌላ በኩል ጉኑሽ ኤሚር ላይ እያንጃበበች ከኤሚር ጋር የፍቅር ግንኙነት ለመመስረት በቀጣዮቹ 13 ክፍሎች ውስጥ ሞክራለች። ይሁንና ግን ኤሚር አሁንም ቢሆን የፈሪያ ፍቅር ስላለቀቀው የእሷ ትዝታ በሙሉ ስላለ እሱ ጋር ከእሱ ጋር ያላትን ግንኙነት በማቋረጥ ከሌላ ሰው ጋር ለመጋባትም ትወስናለች። በአንጻሩ ኤሚር ከብዙ ውጣ ውረድና ሐዘን በኋላ ውጭ እያደረ እየጠጣ እንዲሁም ደግሞ እንደ ብደትም እያደረገው ከተንገላታ በኋላ ሕይወቱን በአዲስ መልክ ለመጀመር እየጣረ እንዲሁም ደግሞ ቢዝነሱን ለማጠናከር ይሞክራል። በመጨረሻም ፊልሙ የተጠበቀውን ያክል ሳይጓዝ እንዲሁም ደግሞ መቋጨት የነበረባቸው ሀሳቦች ሳይጠናቀቁ በንጥልጥል ላይ እንዳሉ እንዲቋረጥ ተደርጓል። ውድና የተከበራችሁ ቻናላችን ተከታታዮች ስለ ፈሪሃ ድራማ ምን ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። እንዲሁም ደግሞ በተጨማሪ እነዚህን አስራ ሶስት ክፍሎች ፈሪሃ ከሞተች በኋላ ያሉትን ክፍሎች እንድሰራላችሁ የሚፈልጉ ከሆነ ኮሜንት ላይ ይሰራልን እያላችሁ ኮሜንት ካደረጋችሁ ብዙ አስተያየት ከተገኘ አስራ ሶስቱን ክፍል እንደምሰራላችሁ ቃል እገባላችኋለሁ። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜ ለውላችሁም